ያው ዛሬ የአብሬሽ እና የሩታ የመልስ ቪዲዮ ይለቀቃል ከድ ተከ ጥቂት ደቂቃ በኋላ ማለት ነው። እና ትናንት ባይዘቤ በጣም ሚያምር ፕሮግራም ነበራቸው እና አብሬሽ እነ ሩታ ማለት ነው እና ድጋሜ መርከብ ላይ ቀውጤ አርግቶታል። እድለኞች ሙሽሮች ማለት ነውና፣ ሰላም ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አለሁ አለሁ አለሁ። እነዚህ ሙሽሮቹን ምን ትላችኋላችሁ? ድምቀቶቼ፣ ማለት በቃ፣ ለካ ሁሉም ነገር እግዚአብሔር ሲፈቅድ ነው የሚሆነው ማለት ነውና፣ አንዳንድ ጊዜ ጌታን ስትጸልዩ ማለት ነው፣ የእውነት የምነግራችሁ ማለት ነው መጨረሻዬን አሳምርልኝ ብላችሁ ጸልዩ ማለት ነው እና በቃ የሰው ልጅ ትልቁ ነገር መጨረሻው ሲያምር ነው ደስ የሚለውና እኔ በጭራሽ በጭራሽ አብርሽና ሩታ እዚህ ደረጃ ይደርሳሉ ይደርሳሉ ይጋባሉ ብዬ አላሰብኩም ነበር። እየውነት ለማውራት ማለት ነው እና ብዙ ጊዜ እኔ አብርሽ የሚመስለኝ ሩታን ሊጠቀምባት በቃ ያው የሶሻል ሚዲያ ባህሪ ታውቁታላችሁ፣ ለእናንተ አልነግራችሁም። እና እንደዛ እንደዛ ነበር የሚመስለኝ ማለት ነውና ግን እኔ ያሰብኩት ሌላ፣ የሆንላቸው ሌላ ነው እነሱ ጋር ማለት ነውና፣ በቃ እኔ ብዙ ጊዜ ከፍቅር ጋር ተመልሶ አብሮ የሚሆኑ ምናምን ነበር የሚመስለኝ ማለት ነውና፣ ግን አንዳንድ ጊዜ ፍቅርንም ያፈቅራታል፣ ይወዳታል። ግን በቃ ሩታ ከብዙ ሰው በአጣ ሰዓት አጠገቡ ነበረች። ምንም ነገር ሳይኖረው አጠገቡ ነበረች። ከፍቅር ጋር ቢሆን ይሄ ሁሉ ነገር በጣም ደስ ይል ነበር፣ የበለጠ ውብ ያደረገው ነበረ። ግን ሁሉም ነገር እግዚአብሔር የሆነ ነው የሚሆነው ማለት ነው። እኛ ያሰብነው ሳይሆን አምላክ የፈቀደልን እና የጻፈልን ነው የምንኖረው እዚህ ምድር ላይ ማለት ነው እና እኔ አሁን ድረስ አሁን ድረስ እራሱ ብዙ እንዲህ ከጓደኞች ጋር ምናምን እከራከራለሁ እና አሁንም አታምኝም እንዴ ተጋብተው ምናምን ይሉኛል፣ እና የእውነት የምነግራችሁ ማለት ነው እና በቃ ውሸት ውሸት እንደሚመስለኝ፣ በቃ የእውነት መጋባታቸውን ሪል አሁን ድረስ ራሱ አላምንም። እና አንዳንድ ጊዜ ደስ ይላል በእንደዚህ አይነት እንትን መባረክ በእንደዚህ አይነት ያህል በቃ እድለኛ ናት ሩታ እግዚአብሔር። አብረሽም ደግሞ ንጹህነቱን አይቶ በጣም የውሃ ለሰው መልካም ለሰው የሚያሰብ ሰው ስለሆነ እግዚአብሔር አይጎዳው፣ እግዚአብሔር ይጠብቀዋል። እሱ ሰዎቹ ብዙ ጊዜ ለመለወጥ አብሶ ወጣቶቹ ብዙ አይታችኋል። እነ ዳኒ እነ ሁሉም ሰው እሱ ጋር እየመጡ እንትን የሚሉትና ብዙ ሰዎች በአብርሽ ሊጠቀሙ ይፈልጋል ግን እሱ እንደዛ እንኳን አያስብም ማለት ነው እና ኢቨን ቪዲዮ እንኳን አሁን እንደልሮ አይደለም ቶሎ ቶሎ ቶሎ ቶሎ የሚለቁት ማለት ነው። አልፎ አልፎ አልፎ የሚለቁት በግሩፕ ስለሆነ የሚሰሩት በተራ በተራ ነው የሚለቁት ማለት ነው እና ያን ያንን ሁሉ ነገር እንኳን ትቶ ነው አብርሽ ማለት ነው እና አንዳንድ ጊዜ በቃ የዋሃህነት ሲኖራችሁ ለካ እግዚአብሔር የዋሃህን ሰዎች ይጠብቃል። የዛን ያህልም ሰዎች በማንነታችሁ ውስጣችሁን ከፍለታችሁ ስታሳዩ ሊጎዳችሁ ይችላል፣ ግን ያኛው አይደለም። እግዚአብሔር ደግሞ የሆነ ጊዜ ላይ ምን እንደሚያመጣላችሁ፣ ምን እንደሚያሳካላችሁ አታውቁትም። እና ሁል ጊዜም እናንተ ብቻ ለሰው መልካም ነገር ማሰብ ነው በቃ ያለባችሁ ነገርና ማለት ነውና የሆነት በጣም ደስ ብሎኛል እና እግዚአብሔር መጨረሻችሁን ያሳምር አሁንም ማለት ነው እና የአብርሃም እና የሳራ ያድርግላችሁ ውለዱ ክበዱ ነው የምለው እና ትናንት በጣም ደስ ይል ነበረ ማለት ነው ግን እኔ እዛ ፕሮግራሜ በቲክቶክ በምናምን በሊቭ አይቻለው እና እዛ ፕሮግራም አልተጋበስኩም አልተጋበዝኩም የመርሶ ፕሮግራም ላይ ማለት ነው ለምን አልሄድኩም አልተመቸኝም ነበር እንጂ የረፍቴ ቀን ነበር ብሄድ ደስ ይለኝ ነበር እና ደስ የለበረ አንድ ባህላችንን ጠብቀው የኢትዮጵያን ባህል በካባ ነው መልሱ። ራሱ ሲደረግ የነበረው እነሩታ እነ ጽጌ ምናምን ነጭ ልብስ ለብሰው ምናምን ነው እና የእውነት በጣም ደስ ይላል ማለት ነው። የሆነ ባህላቸውን አጠባበቃቸው ምናምን ደስ ይላል። እኔ ለዛውም የመሰለኝ መርሶ ሲካሄድ ኖርማል ዘመናዊ ልብስ ምናምን ለብሰው የራስ ልብስ ለብሰው ነበረ የመሰለኝ ማለት ነው፣ ግን ያ አይደለም የባህላቸውን ልብስ ነው የለበሱት። ሩታ ጥበብ ለብሳ ከላይ ደግሞ ከአባቺ የመልስ ከአባለቻ እሷን የለበሰችው ማለት ነው እና የሆነች በጣም ደስ የሚል ነበረ። በጣም አሪፍ ፕሮግራም ነበረና ያው አንዳንድ ጊዜ አብርሽም ከዚህም በፊት እኔና ሩታ ዱባይ ነው ሄደ የምንጋባው ቀለበት ማስረላ ብሏል። አሁን ጀስት ብዙ ጊዜ ቤተሰብ ያሌለበት ሰርግ ምናምን የምትሉ ይሄ የቀለበት ፕሮግራም ነው። ድግሱማ እንዴት እናት አባት ሳይመርቅ የእናት አባት እግር ሳይሳብ እንዴት ሰርግ ይደግሳል? እና ድጋሚ ያው እንደነ ነጽህ ይደገማል ብዬ አስባለሁ። አዲስ አበባ ወይ ሀገራቸው ቡታጅራ እና ያን ነው የምላቸው። እና ያው ይሄ ጀስት ለመዝናናትም ስለመጡ ለሩታይም ትልቅ የደስታዋ ቀን እና የእንትኗ ልይት ያለ ነገር እንዲሆንላት ብሎ ነው። እና ደግሞ አንድ ከዚህ በፊት ቃል ገብቶላታል፣ እና ያን ነገር ለመተከበር ነው ይመስለኛል ዛሬ ደግሞ እንደሚመስለኝ የሚመጡት እንትን ለማለት ነው። የቪዲዮን ለመልቀቅ መሰለኝ የሚመጡት በአዲስ ነገር ጠብቁ ነው የሚሉት። እና ጀስት የመልስ ፎቶ ነው እንትን ያሉት። እና ትናንት መልሳቸው ነበረ። ቀረጻ እየተቀረጸ ነበረ፣ ካሜራማን ነበረ እና በብዙም ባላይ የተወሰነ አይቻልም እና በጣም አሪፍ ነበረ፣ በጣም ደስ ነበረ እና ነበረ እና እኔ ከምንም በላይ ተመቸኝ አለባበሳቸው ስርዓታቸው ነው፣ ደስ ይብልኝ። ለዛም ከባለፈው ከለበሰችው የዛሬ ያው በጣም ያምራል። የባለፈው ይህ ጥቁሩ ቬሎ ምናምን ሳይሆን ጥቁሩ ቀሚስ ምናምን ያስጠላል። ጡቷ ምናምን ይታይ ነበረ ምናምን ሆነ፣ ትንሽ ወጣ ያለ ነበረ ከኛ ባህል ጋር ማለት ነው። ያ ነገር ትንሽ ደበር ብሎኛል እንጂ አሪፍ ነው፣ ደስ ይላሉ፣ ያምራሉ። ብቻ በቃ ሁሌም እንደዚህ እንዳማራችሁ ኑሩ ነው የሚባለው። እና የሰው ልጅ መጨረሻው ሲያምር ደስ ይላል ቤተሰብ